ጠፍቶ ጠፍቶ ከመስራት ጠፍቶ ከመስራትና በኮንትራት ከመስራት የቱ ይሻላል ብላችሁ ለጠየቃችሁ ልጆች ማለት ነው፣ መልስ ይዤላችሁ መጥቻለሁ። ጠፍቶ መስራቱ አይመከርም ደግሞ አይመከርም፣ አልመክርም፣ ማንም አይመክርም። ደግሞ እንጠፋለን ካላችሁ ደግሞ ብሩ የተሻለ ብር አለው። የተሻለ ብር የሚኖረው እንዴት መሰላችሁ? ስራ ከተገኘ ነው። ስራ ከተገኘ የተሻለ ብር አለው። ደሞዙ ጥሩ ነው። ግን ስራ እንደፈለጋችሁት አይገኝም። ስራው አይገኝም። ስራው ደግሞ ከተገኘ ደግሞ ወጪ ብዙ ነው። ሁሉንም ነገር ያብሩን አይታችሁ ብትወጡም እኮ ወጪ በዚያው ልክ ነው። ሁሉንም ነገር ምገዙ እራሳችሁ ናችሁ። ኮንትራት ቤት ከሆነ ደግሞ አልፎ አልፎ ያው አንዳንዶች ካልሆኑ በስተቀር አንዳንድ ነገር እናንተ የምትገዙ፣ ሌላው ሙሉ ለሙሉ እነሱ ናቸው የሚገዙላችሁ ማለት ነው። ስለዚህ ጠፍቶ መስራቱ አይመረጥም። ኮንትራቱ ቆንጆ ነው። ኮንትራቱ ለሁሉም ነገር አሪፍ ነው። ዋስትና አላችሁ። ብትታመሙ ሐኪም ቤት ትሄዳላችሁ። ሀይ ሀይ! ሰላም ሰላም ሰላም ሰላም። ቤተሰብ እንዴናችሁ? እኔ ሰላም ነኝ ያለሁላችሁ እናንተ ሰላም እንደምትሆኑ ባለሙሉ ተስፋ ነኝ። ጤና፣ ስራ፣ ህይወት ሁሉ ሰላም ነው። ባላችሁበት ሰላማችሁ ይብዛልኝ። እኔ ሰላም ነኝ ያለሁላችሁ ውዶቼ ኢትዮጵያውያን ኤርትራውያን ሁሉ ቤተሰቦች የሄዱ ቤተሰቦች በሙሉ ሰላም ናችሁ? ባላችሁ በሰላማችሁ ይብዛ። ውዶች ወዳችኋለሁ፣ ወዳችኋለሁ፣ አከብራችኋለሁ። ምን ያለውላችሁ እናንተ ጋርስ እንዴት ነው ህይወት? ምን ይመስላል? ስራ፣ ጤና፣ ሁሉ ሰላም ሰላማችሁ ይብዛ ውዶች እና ሰብስክራይብ፣ ሼር፣ ላይክ እያደጋችሁ አበረታቱ ውዶች። ምነው ቀዘቀዘብኝ እኮ ዩቱቤ ትንሽ ቀዝቅዟል። እና ሰብስክራይ ምናምን እያደረጋችሁ ላይክ እያደረጋችሁ አበረታቱ ውዶች። አብረን እንደግላለሁ እና ዛሬ የመጣሁት ስለምን መሰላችሁ? ጠፍቶ ከመስራት እና ኮንትራት ከመስራት የቱ ይሻላል የሚለውን ጥያቄ ነው። ስለዚህ ጠፍቶ መስራቱ ጥሩ አይደለም። ብሩ ጥሩ ቢሆንም ደግሞ ከጥቅሙ ጉዳቱ ነው የሚሰው። እንዴት በላችሁ ብትሉ አንዴ ያው ደህና ስራ ካገኛችሁ፣ ኦኬ ደሞዙ ቆንጆ ነው። በደም ይከፍላሉ፣ ትሰራላችሁ። ግን ቢከፍሏችሁም፣ ያ ብር ቢመጣም ምንድን ነው መሰላችሁ ውዶች፣ የቤት ክራይ አለ፣ ትከፍያለሽ። ልብስ አለ፣ ጫማ አለ ሁሉ ነገር ብዙ ነገሮች አሉ። ያው ደግሞ ሴት ስትሆኑ ደግሞ ብዙ ነገር ታውቃላችሁ። እረፍት ስትወጡ ገቢያ ትሄዳላችሁ። ገቢያ ስትሄዱ ሁሉን ነገር ያያችሁትን ያምራችኋል። ስለዚህ የሰራችሁት ብር ዞሮ ዞሮ ምን ሆነ? ጠፋ ማለት ነው አይደል? ጠፋ። ያ ኩንትራቱን ጥላችሁ ወጣችሁ ማለት ነው። ግን ኩንትራት ከሆናችሁ ደግሞ ብሩን ቢያንስ ያለው የራሳችሁ እና የራሳችሁ ብቻ ና ብቻ ነው የማንም አይደለም። የምትገጡት ነገር የለማ፣ የምታወጡት ነገር የለማ። የምታስቀምጡትን ታስቀምጣላችሁ፣ ቤተሰብ የምትረዱትን ቤተሰብ ትረዳላችሁ። ልጅ ካላችሁ ለልጆቻችሁ ታስተምራላችሁ። ምን ትላላችሁ ያኔ ቋሚ ነው ማለት ይህን ቀን ባረራለሁ ይህን እላለሁ የምትሉት ነገር የለም። የሁለት አመት ኮንትራታችሁን እስከምትጨርሱ ድረስ ቋሚ ነው። ብሩ ደሞዙ አይጨመርም፣ ግን ብራችሁ ያው ያለው የመጣላችሁ ገቢያችሁ ገቢ ነው የሚቀነስ ነገር የለውም። ብትታመሙ ሐኪም ቤት ወስዷችሁ ላይ በቃ ሁሉንም ነገር ኮንትራት እስከሆናችሁ ድረስ ያው በእነሱ ኃላፊነት ነው ማለት ነው። ግን ግንስ ጠፍቶ መስራት ከሆነ ደግሞ በድና ደሞዝ ብትቀጠሪም ሰዎቹ ላይስማሙሽ ይችላሉ። ጥለሽ ትወጫለሽ ከዚያም ደግሞ ጥልሽን ባት ውጭ ደግሞ ደሞዝሽን ደግሞ አልሰጥሽም ይላሉ በሰአቱ አንዳንዶቹ እንዴት ውቲ ጥፍትሽ ነው ምሰሪ ህጋዊ እስካልሆንሽ ድረስ አትከሽም አትይም እንደውም እነሱ ያስይዙሻል ህጋዊ አይደለችም ህገ ወጥ ናት ብለው እነሱ ሊያስይዙሽ ይችላሉ ብትታመሚ ሀኪም ቤት መሄድ አትችም ምናው ወረቀት ያስፈልጋል የመኖሪያ ፈቃድ ወረቀት ያስፈልጋል ብዙ ነገር አለ ብዙ ብዙ ብዙ ነገር ስለዚህ እንደኔ እንደኔ ጠፍታችሁ ከምትሰሩ ኮንትራቱ መስራቱ ይመረጣል። ጠፍቶ ሲሰራ የቤት ክሬ አለ፣ ከዚያ ላይ ደግሞ የአይን ብቻ አይን አዋጅ ነው። ከአንዱ ከአንዱ ገራት ያለሽ ማርገዝ አለ፣ በሽታ አለ፣ ልጅ መውለድ አለ። እሺ አረገሽ፣ የት ነው የምትታከሚው? እየትስ ነው ሄደሽ የምትወልጂ? ወረቀት የለሽማ። ወረቀት እስከሌለሽ ድረስ ችግር ነው። ይከብዳል፣ በጣም ነው የሚከብደው። ከጥቅሙ ጉዳቱ ነው የሚያመዝነው። ከጥቅሙ ጉዳት አለው፣ ጥቅም ሳይሆን ጉዳት አለው። ሁለተኛ ደግሞ አገር ቤት ወደ አገርሽ ወደ ኢትዮጵያ ሄዳለሁ ብትይ እንዴት ነው የምትሄጂው? ሄድኳ አይቻልም፣ ይከብዳል። ትሄጃለሽ፣ ግን እንደ ኩንትራት አይደለም ራስሽ ትኬት መቆርጫ ራስሽ ነሽ። እንደገና ሄደሽ ለፖሊስ እጅ ሰተሽ እስር ቤት ገብተሽ ታስረሽ ነው የምትወጭ እንጂ ዝም ብለሽ ቀጥታ እንደ ኩንትራት እንዳለው ሰው ትኬት ተቆርጦልሽ የምትወጩ ነገር አየለሽም። ያው ትሰር ያለሽ ፈጣሪ ከፈቀደ ወደ ሀደና ቦታ ከደረሽ ትሰር ያለሽ ሰርተሽ ስጨርሽ አይሄዳለ። ወደ ሀገሬ ስትሄ ደግሞ በዛን ሰዓት ወዴት ነው ምትሄጂ? ወደ ፖሊስ ነው ፖሊስ ሄደሽ ታስረሽ ወረቀት አውጥተሽ እንዳብለሽ ብዙ ልፋት አለው፣ ብቻ ብዙ ችግር አለው። እንደዚህ አድርገሽ ነው የምትሄጂው እንጂ ዝም ብለሽ በቃኝ ጨርሻለሁ ብለሽ አንቺ ባሰብሽው ሰዓት አትነሽም፣ እንደ ኮንትራት ማለት ነው። ኮንትራት ከሆንሽ ግን ያ ሁለት ዓመት ትጨርሻለሽ። መጨመር ከቻልሽ ከፈለግሽም አሰርሽ ጥሩና እጨምራለሁ ካልሽም እንደገና ታደስልሻለች። ከዚያው ላይ ሆነሽ አይ አገር ቤት ደርሼ ኢትዮጵያ ደርሼ ተመልሼ መጥቼ ነው እንደገና ድጋሚ ሁለት አመት የሚጨመሩ ካልሽም ስትሄጂ ተነጋግረሽ ትሄጃለሽ። ደሞዝ ጭማሪ ያለው የደሞዝሽን አስጨምረሽ ያንደ ወርሞነ የወደት ወር ረፍትሽን አስጨርሰሽ ሄደሽ አሰርተሽ ትሄጃለሽ። ድርሶ መልስ ማለት ነው። ስትመለሽ ደሞዝሽም ጭማሪ ነው መተሽ ስራሽን ትቀጥያለሽ። አይ ብለሽ ደግሞ ሴትዮ ማተመች ከሆነች ያን ሁለት አመቱን ደግሞ እንደምንም ብለሽ በግድ ጨርሰሽ፣ ከሆነ ደሞ የምታርፊውን አርፈሽ ሲሆን አለመሰደድ ከአዳለው ካልሽ ደግሞ ሂደሽ አርፈሽ እንደገና ወደ ሌላ ሀገር መምጣት ትችያለሽ፣ ወይ ወደ ነበርሽበት ሀገር መሄድ ትችያለሽ፣ እንደገና ወደ ሌላ ሰው በኮንትራት ማለት ነው እና ስለዚህ ኮንትራቱ ጥሩ ነው። ያው ቢከብድም ብር ትይዣለሽ፣ ህይወትሽ አይባክንም። ግን ጠፍቶ መስራት ግን ብዙ ነው ጉዳቱ። ብራት ይዥ ስራ ይጠፋል። እዚያ ሁለት አመት ሶስት አመትም አመትም ትቀመጫለሽ። እየተበደርሽ ትበያለሽ፣ እየተበደርሽ ትጠጫለሽ፣ እየተበደርሽ የቤት ኪራይ ትከፍያለሽ። እንደምን ምልሽ ደግሞ ስራ ስትጀምሬ ደግሞ ያን የተበደርሽውንን የበላሽውን የጠጣሽውን ብር እንደገና ደግሞ ታወጫለሽ። እንደዚያ ስቲ ምንሽ ይቃጠላል እድሜሽ በጠፍቶ መስራት እድሜ ብር ብቻ አይደለም፣ የሚቀጥለው እድሜ ሽም ጭምር ይቀጠላለይ። ባሰብሽው ሰዓት ወደ ሀገር ቤት መግባት አትችም። ዛሬ አይሞላም ነገ ዛሬ ነገ ዛሬ ስትይ በቃ እዚያው ትቀሪያለሽ። አስር አመት አስራ አንድ አመት አስራ ሁለት አመት ይቆጠራል። በቃ አንቺም ተስፋ እየቆረጥሽ ምን እያልሽ ትሄጃለሽ። ስለዚህ ለመሄድም ያስጠላሻል፣ ሁሉ ነገር ይደብራል። ግን ኮንትራት ከሆንሽ ግን ችግር የለውም። ከተመቸሽ ትቀጥያለሽ፣ ካልተመቸሽ ደግሞ ሁለት አመትሽን ጨርሰሽ ትወጫለሽ። ሁለት አመት ማለት ደግሞ ያንን ብርሽ ስለሚቀመጥ ችግር የለውም። ለምንም አታጠፊማ፣ ለምንም ስለማታጠፊ ብር ይኖርሻል። እና ውዶቼ እንደዚያ ነው የምላችሁ። ጠፍቶ መስራቱ ጥሩ አይደለም። ኢጃዛ ቤት መውጣት ማለት በጣም ኪሳራ ኪሳራ፣ ታውቃላችሁ፣ ኪሳራ ነው፣ ኪሳራ ከጥቅሙ ጉዳቱ ነው የሚብሰው። ጥቅም የለውም፣ ጉዳት ካልሆነ በስተቀር ግን፣ አንዳንድ ደግሞ ፈጣሪ ረርቶች ደግሞ ከደና ሰው ከገጠመሽ ደግሞ ያው ደና ይከፍሉሻለም፣ እዚያ ትኖሪያለሽ። ሁሉንም ነገር አስተካክለሽ ስትሄጂ ወደ እስር ቤት ሄደሽ ገብተሽ ለፖሊሲ አመልክተሽ ታስረሽ ተገቢያለሽ። ግን ይህ ሁሉ የሚሆነው ከስንት አንዱ ነው፣ አንዳንዶች ካልሆነ በስተቀር ሁሉ ስራ የለም። ደግሞ አብሶ ደግሞ በአሁኑ ሰዓት ደግሞ ጭራሽ የትም አረብ ሀገር የትም የትም እዚህ እዚህ የሚባል የለም። የትም አረብ አገር ስራ የለም። ለምን እንደሆነ አይገባኝም። ምንም ስራ የለም እና አተጥፉ ስሩ ታንድ ላይ ሆናችሁ በርቱ። ደግሞ ከአንድ ላይ ደግሞ ሁለት ሶስት ሆናችሁ ደግሞ የምሰሩ ካላችሁ ደግሞ በጸባይ ተስማምታችሁ ስሩ፣ አትጣሉ። የመጣ ነው ችጋር ነው ችግር ነው ያመጣን እንጂ ወደን አይደለም ሁላችንም ተሰደን የመጣ ነው ከቤተሰቦቻችን ተነጥቀን የመጣ ነው ስለዚህ ከአንድ ላይ ስደተኞች እስከሆነ ድረስ ሁላችንም እህት ወንድም ሆነን ተጋግዘን ከአንድ ላይ ሆነን ሰርተን ማደግ ይሻላል መናቆሩና መሳደቡ ጥሩ አይደለም አንድ ላይ እንሆን እጅ በእጅ ከሆነ ሁሉንም ነገር እናሸንፋለን የማናሸንፈው ነገር ምን ነገር አለ ምንም የለም ስለዚህ ይሄ ነው ላችኋለሁ። ውዶች በርቱልኝ፣ ጠንክሩ ሁላችሁም እና በተረፈ ወዳችኋለሁ ሁላችሁንም። ሰላም ሰላም ብያለሁ። ሰላሙን ሁልኝ። ሰብስክራይብ፣ ሼር እያደርጋችሁ አበረታቱ ውዶች። ሰላም አምሹ። ባይ። ወዳችኋለሁ።